ያህ አላህ እጅን ክፍ አርጌ የጠየኩህን ጉዳዮችን በሙሉ እንደምታሳካልኝ እያወቀች መታገዝ ላቃታት ልብ ሰላም የሆነን መረጋጋት ስጣት፣ በጣም ደክሞኛል። እንደ ወጣት መንገድ ላይ ቁጭ ብሎ በሚለምኑ ምስኪን አባት አጠገብ እያለፈ ሳንቲም ሊሰጣቸው ፈለገና ቆም ብሎ ኪሱን ሲፈትሽ ምንም ሳንቲም አልያዘም። ከቦርሳው ውስጥ ገንዘብ ሊሰጣቸው አስቦ ኋላ ኪሱ ሲገባ ቦርሳውን ቤት ረስቶት እንደወጣ ማስታወሰና እጁን የሚመለከቱትን አባት ቀና ብሎ እንዲህ አላቸው፣ ይቅርታ አባቴ፣ ቦርሳዬን ቤት ረስቸው ወጥቻለሁ። አሁን ስመለስ ስለማገኘው ይዤ መጥቼ ሰጥዎታለሁ አለው። እሳቸውን ፊታቸው በፈገግታ ተሞልቶ እንዲህ አሉት፣ ልጅ አመሰግናለሁ፣ ሌሎች ከሰጡኝ በላይ ሳይታየኛል። ልጁን ግራ በመጋባት ምንም ሰጠሁት እኮ አባባ ሲላቸው፣ እሳቸውም ሳንቲም አለማያዝህን አውቀህ ይቅርታ ስጠይቀኝ አባት ያልክኝ ይህንን ቃል ከዚህ በፊት ከማንም ሰምቸው አላውቅም። ከዚህ ጥሪ በላይ የምወደውና የማከብረው ምንም ነገር የለም አሉት። ገንዘብ፣ ስልጣን፣ ጉልበት መለወጥ የማይችለውን አንዲት ነገር፣ መልካም ቃል ግን ትለውጣለች። ለዛም ነው ረሱል አለ ሰላቱ ወሰላም መልካም ንግግር ሶደቃ ነው ያሉን። አላህ ሁሌም ለሰዎች ሳቅ ምክንያት የምንሆን ያደርገን። አላሁመ አሚን። በኢስላም ውስጥ መልካም ስራዎችን በድብቅ መስራት ትልቅ ምንዳ ያለው ተግባር ነው። ድብቅ መሆንን ልመዱ የሚለው አስተምሮ በርካታ ጥበባዊና መንፈሳዊ ጥቅሞች አሉት። ይህ ማለት ማንኛውንም መልካም ስራ ከሰዎች እይታ መሰወር ማለት ሲሆን፣ ይህም የነፍስን ንጽሕና እና ከትዕቢት መራቅን ያመለክታል። የአላህ ፍቃድ ከሆነ ይሆናል፣ ካልሆነ ደግሞ እርሶ የተሻለ ቅረል ኤውላቸው። ነቢዩላህ ዩኑስ አለይህ ሰላም መትረፍ ከማይታሰበው የአሳ ነባሪ ሆድ ውስጥ በጽልመት አለም ተውጠው እያለ ሕይወታቸው እንዲቀጥል ከላይ አዋጅ መጣ። አላህ እኛንም መከራ እንጂ ሌላ ከማይሰማበት የዱኒያ ጣብቂኝ አውጥቶ እሱን በማስታወስ እርካታን የምትጎናጸፈው ልብ ከሚመቻት ቦታ ያኖረን። በሕይወት መንገዳችን ላይ የተቀመጡ ጋሬጣዎችን በሙሉ እየጠራረገ መንገዱን ምቹ በማድረግ ዘላቂ የሕይወት ኮምፓስን ይወፍቀን። አሚን አትሎም። ለምን ድብቅ መሆንን እንልመድ ለሚለው ነገር አምስት ነገሮችን እንጥቀስ። አንደኛ፣ ለእውነተኛ ኢኽላስ። የአንድን ተግባር ትክክለኛነት የሚወስነው የልብ ቅንነት ነው። መልካም ስራን በድብቅ መስራት የአላህን ውዴታ ብቻ ለማግኘት መፈለግን ያሳያል። ሰዎች ቢያውቁም ባያውቁም ሽልማቱ ከአላህ ዘንድ ብቻ ስለሆነ ለሰዎች ማሳየት ወይም ውዳሴ መጠበቅ አላስፈላጊ ነው። አላህ ስብሃነሁ ወተዓላ በቁርአኑ እንዲህ ይላል መጽዋቶችን ብትለግሱ መልካም ነው፣ ብትደብቋቸውም ለድሆችን ብትሰጧቸው እርሱ ለእናንተ የተሻለ ነው። ለመክሉቅ አይነገርም አለን። ከቢእ ጅሩሓክ ይላል፣ ቁስልህን ደብቀው። ኢንአረተ ሽፋአሁ እንዲሻልህ ከፈለግ ቁስልህን ደብቅ፣ ከተገለጠ ዝንብ ይነከዋል። ችግር ሲደበቅ መፍትሄ ይመጣል። ለአላህ ሲነገር ማለት ነው። ለመኽሉቅ ከነገርከው ግን የነገርከው ሰው ያዋርዳል። እሱ እኮ እንዲሆኗል እንዲሆኗል ብሎ የማይወራውን ነገር ያዋርዳል። ስንትና ስንት ሓጃዎች አሉ ለአላህ እንጂ የማይነገሩ። ጀሊሉ እንጂ የማያሳካቸው ስንትና ስንት ጉዳዮች አሉ። የምንጓጓላቸው መሳካታቸውን የምንጠብቃቸው ስንትና ስንት ህልሞች አሉ ለአላህ የምንገራቸው፣ ለሱ ሹክ በላቸው። አላህ ፊት እንጂ የማይፈሱ ብዙ እንባዎች አሉ። እሱ ፊት እንጂ የማንሰበርባቸው ብዙ ጉዳዮች አሉ። እሱ እንጂ የማያውቃቸው ልብ የቋጠረው ብዙ ምስጢር አለን። ለአላህ ሹክን በላቸው። አላህ ፊት ተዋድቀን እንጠይቃቸው። አላህ ይሰማናል፣ አላህ ይቀበለናል፣ አላህ ያሳካልናል። የልባችን መሻት ይምላ። ሁለተኛ ከትዕቢትና ሪያ መራቅ የሰው ልጅ ተፈጥሮ አንዱ የትዕቢት ዝንባሌ ነው። መልካም ስራዎችን በግልጽ መስራት የሰዎችን ውዳሴና እውቅና እንድንፈልግ ሊያደርገን ይችላል። ይህ ደግሞ ሪያ ማሳየት በመባል የሚታወቅ ሲሆን የትኛውንም ተግባር ዋጋ አልባ ሊያደርጉ የሚችል ከባድ ወንጀል ነው። ድብቅ መሆን ግን የዚህም በሽታ መከላከያ ነው። የፈጠረኝ አላህ፣ የሚያኖረኝ አላህ፣ የሚገለኝ አላህ፣ የሚረዝቀኝ አላህ፣ ከማንም የበለጠ የሚያዝልልኝ አላህ፣ እሱ ብቻ በቂ ነው። አልሐምዱሊላህ። ከጀነት ውጭ የሆኑ ጸጋዎች ሁሉ አላቂ ናቸው። ከእሳት ውጭ የሆኑ መከራዎች ሁሉ አላፊ ናቸው። አህባቢ ፊላህ የሰው ልጅ ማለፍ የማይችለው የሞቱን ቀን ብቻ ነው። ሌላው ሁሉም በአላህ ፍቃድ ያልፋል፣ ያልፋል። ኢንሻአላ ኢንሻአላ፣ ያልፋል። ገንዘብህ በረካ የለው፣ እድሜህ በረካ የለው፣ ሰዓትህ በረካ የለው፣ ስራህ በረካ የለው፣ የገባህበት ነገር ሁሉ አይሳካልህ፣ ይጠምባሃል። ፍርሃት፣ ጭንቀት ጓደኛህ ነው። ቶሎ ቁጣ ቁጣ ይለሃል። ይህ ሁሉ ነገር ምክንያቱም እንደሆነ ታውቃለህ። ዝኑ በልኸለዋት የድብቅ ሥራ ወንጀሎች፣ ከሰው ዞር ስትል በር ዘግተህ ምትሰራቸው ወንጀሎች፣ ከአላህ ሀያ ሳታረግ ከሰው ሀያ አርገህ ምትሰራቸው ወንጀሎች፣ ከሰው ዐይን ዞር ስትል ምትሰራቸው በር ዘግተህ ምትሰራቸው ወንጀሎች። የት ይደርሳል የተባለ ወጣት አሽመድምዶ ያስቀረው ነገር፣ ፈሪ ደካማ አርጎ ያስቀረው ነገር ቢኖር ዝኑ በልኸለዋት ድብቅ ወንጀሎች ናቸው።

የሌሊቱን ክፍል እንደናንተ ይወስዳሉ። ጥሩ ስራ የተባለ ይሰራሉ፣ ሌሊት ይቆማሉ፣ ኢባዳ ይሰራሉ፣ ሰላት ይሰግዳሉ፣ ሰደቃ ይሰጣሉ፣ ኸይር የተባለ ነገር አያመልጣቸው። ወላኪነሁም አቅዋሙን ኢዛ ኸለው ቢመሃሪሚላህ ኢንተሀቁ ወላኪን፣ ነገር ግን እነሱ ይህን ጥሩ ስራ ሰርተው ከሰው አይን ዞር ሲሉ አላህን ያምዙታል። መጥፎ ነገር የአላህን ድንበር ያልፋሉ። ከሰው አይን ዞር ሲሉ የሚሰሩት ነገር ሌላ ነው።

ምክንያቱም ትኩረቱ ሁሉ በአላህ ውዴታ ላይ ብቻ ይሆናል። ብዙ ብዙ ወንጀሎች አሉ፣ እነሱን መተው ይከብደናል። ብዙ ባህሪያት አሉ አላጠቅ ያሉ እንስተካከላለን። ከወንጀላችን ወደ አላህ ተባረቆ ተላ እንመለሳለን። ዳግም ግን ራሳችን እዛ ወንጀል ላይ እዛ ነገር ላይ ያቀኛል። አንዳንዴም ተስፋ እንቆርጣለን። አላህ ንም እናማረራለን። አላህዬ እየጣርኩ ነው አላህዬ ወደ አንተ እየተመለስኩ ነው ብለን እናስባለን። ድጋሜ ግን እራሳችንን እዛ ወደ ላይ እናገኘዋለን። ከአላህ ያዋቅን መስሎ ይሰማል። አላህ እንደማይቀበለን ውስጣችን ነግረናል። ግን ወዳጄ ነዛ አይደለም።

ተውበት አድርጋችሁ ድጋሜ ብትወድቁ፣ ተስፋ ብትቋጡ፣ ወንጀላችሁ ቢበዛ ሚራ ማድማሸኩ ታዓለ እናላህ የብሱሩ ዱኑበ ጀሚዓ። ጌታችሁ አላህ እኮ ሁሉንም ወንጀል ይምራል፣ ምንም የሚያስቀረው ወንጀል ሁሉንም በጠቅላላ ወንጀል ይምራል። እሱ መሃልና አዛን ጌታ ነው ይላል። ዛሬ ወንጀል ብንሰላም ነገ የሚቀበለን ወደሱ የሚያስጠቀም እንመለስ። ያ ብቻ ነው የሚያዋጣው። አላህ መንገዱ ላይ ከዛ በኋላ ያጸናናል። አላህ ይድረስልን፣ አላህ ይዘንልን። የምትፈልገውን ነገር ብቻ ነው ለአላህ የምትነግረው። ጌታ ይህንን እፈልጋለሁ። ከዛ አንተ ወደዛ የሚያደርስህን መንገድ ጥረት ታደርጋለን፣ ማክሲመም ጥረትህን ታደርጋለን እዛ ጋ ምንም አይነት ማጓደል አይፈቀድልህም። ካጓደልክ የተፈጥሮ ህግ ነው። አንዷን የዘንግ ጫፍ ካነሳ ሌላኛዋ ጫፍ መነሳቱ አይቀርም። አንድን ነገር ወደ ላይ ከወረወር ነው በመሬት ስበት ወደ ታች መውደቁ አይቀርም። አንተ ወረወርከው፣ ሙእሚን ያልሆነ ሰው ወረወረው ይሄ የተፈጥሮ ህግ ነው። በሁሉም ሰው ላይ መቀየር አትችልም፣ አትችልም። ከለፋ አንድ ሰው የልፋቱን ዋጋ ያገኛል፣ ጥረቱን ነው ያገኛል። መንጀደ ወጀደ መንጀደ፣ የልፋቱን ያገኛል። አንድ ሰው የለፋ ያገኛል፣ የጥረቱን ይከፈል፣ የጥረቱን ልክ ያገኛል፣ ያገኛል። አንተ እንደ ሙእሚን በዛ ልፋትህ ላይ አለመመካት ሌላ ፕላስ ነው ማለት ነው። አላህ ሌላ ተጨማሪ በረካ፣ ሌላ ተጨማሪ ነገር ይሰጣል። ስለዚህ የምላስ ወይም የአካል የጀዋሪሕ ስራ አይደለም። ተወኩል የቀልብ ስራ ነው። የአእምሮም ስራ አይደለም። የኢንተሌክት እንዲህ ስለሆነ የካልኩሌሽን ምናምን አይደለም። እሱንም እስከ መጨረሻ መጠቀም አለብህ። ማሰብ አለብህ። ማቀድ አለብህ። በደንብ በቃ ስትራቴጂካሊ ማየት መቻል አለብህ። ይህን ብሰራው ውጤቱ እንዲህ ሊሆን ይችላል። ይሄ አእምሮ ላይ እስከ መጨረሻው መሄድ አለብህ። አእምሮህ ለምሳሌ ሎጂካል በሆነ መንገድ ይህን ነገር ብትሰራ ውጤቱ ይሄ ነው እያለ አይኔ፣ በአላህ ስለምመካ ውጤቱ ይቀየራል ብትል ለአንተ ሲባል የተፈጥሮ ህግ አይቀየርም። አየው፣ ምን ሆነ ማለት ነው። ተወኩል የሚባለውን ነገር አቅልም ላይ አመጣኸው አቅል ላይ ቦታው አይደለም። አእምሮህ እስከ መጨረሻ ይሰራና መጨረሻ፣ ልቦናህ አእምሮህ ባሰበው ላይ ግን አይመካም፣ በአላህ ላይ ነው የሚመካው። በጣም ሚደንቅ ትይዝ ያለው ነገር ነው፣ ለየት ያለ ነገር ነው። አራተኛ የአላህ ውዴታና ምንዳን መጨመር ነቢዩ ሰለላሁ አለይሂ ወሰለም እንዲህ ብለዋል ሰባት አይነት ሰዎች አላህ ከአርሽ ጥላ ውጭ ሌላ ጥላ በሌለበት ቀን በጥላው ስር ያደርጋቸዋል ከእነዚህም መካከል ቀኝ እጁ የሰጠችውን ግራ እጁ የማታውቀው ሰው ይጠቀሳል ይህ የሚያሳየው ድብቅ የሆኑ ምጽዋቶች በአላህ ዘንድ ምን ያህል ትልቅ ቦታ እንዳላቸው ነው አንድ ወንድም ጥፋት ሲያጠፋ በአደባባይ የመከረኝ ይሰደበኝ ይላሉ ለብቻ ነገረን መከረ። ምክንያቱም የሰውየውንም ዲግኒቲውን ትጠብቅለታለች። ችንችንችነ ተሳስተሃል፣ እንዲህ አድርግ ትመካከላለህ ማለት ነው። ውስጥህ ማመን ያለበት ማወቅ ያለበት አላህ ለባሪያው በቂ አላህ ለባሪያው በቂ ነው ካልክ ሰበብ እስከ ጫፍም እያደረስክ። ግንደር ሳካው ግን በሰበብ አይደለም ሳካው በሰበብ አይደለም። ማድረስ ግን ግዴታ ያለው እሱ ታዛላ እሱም ታዛል። እሱ ጋር ማምለጫ የለህም። በነገራችን ላይ በዘመናችን ያለው ክራይሲስ ያስተሳሰብ ቀውስ ብዬ የማስበው ተወኩለን በአኺራ ጉዳይ ላይ ነው የምናመጣው እንጂ በዱንያ ጉዳይ ላይ እኮ ተወኩን አናመጥ ልፋቱን ማለት ተወኩልን ጀዋሪሕ ላይ ማምጣት ወይም አካል ላይ ሰበብ ላይ አምጥተን በቃ አላህ አለ አላህ ይበቃኛል፣ ምናምን ብሎ መሳነፍ ያለው ዱንያዊ ጉዳይ ላይ ምንያዊ ጉዳይ ላይማ ከልክ በላይ ነው። ምን ተጋው አደም ብሎ ምን ለፋው እንቅልፍ እናጣለን ለዛ ጉዳይ። ሰበብ አላሳነስን፣ ሰበብ እናበዛለን እኮ። ሐላሉ አልበቃን ብሎ ሰው ገንዘብ ሄደ እስከ መንካት ድረስ ድንበር እስከ ማለፍ እየተኬደ ብቻን ማለት ነው ከገንዘብ የማግኘት ፍላጎታችን ጥረታችን ክልከላን እንኳ እስከ ማለፍ። ተወኩል ብዙ ጊዜ የምናመጣው ለዱን ጉዳይ በአኺራ ጉዳይ ሲመጣ በቃ ያለው ጊዜ ፍቀዱም በቁርኣን ለምን አንቀናም? ለምና ረትእ ሰበብ ማድረስ አለብህ። ኢልም ለማግኘት ሰበብ ማድረስ አለብህ። ሂዳያን ለማግኘት መፋት አለብህ። ወደ አላህ መቃረቢያ መንገዶችን መጠቀም አለብህ። ሰበቦች ማድረስ አለብህ። ከዚያ ግን አላህ ተውፊቅ የምትመካው አሁንም በሰበብህ አይደለም፣ አሁንም በሰላተህ አይደለም፣ አሁንም በዒባዳህ አይደለም የምትመካው ምትመካው በአላህ፣ አላህ ስብሐነሁ ወተዓላ ነው። እዚያ የምትፈልገው እርካን ላይ የሚያደርስህ ማለት ነው። አምስተኛ ክርክርና ቅናትን መራቅ። የሰዎች ተፈጥሮ አንዱ የቅናትና የመወያየት ባህሪ ነው። መልካም ስራዎቻችን በይፋ ሲታወቁ ሌሎች ሰዎች ሊያሙ ወይም ሊቀኑብን ይችላሉ። በድብቅ መስራት ግን እነዚህን ችግሮች ያስወግዳል። በጣም አደገኛ እኮ አላህ አዘወጀል የጠላውን ሰው እስቲ ድራጅ የሚባል በጣም አደገኛ ወንጀል ቢሰራ ቢበድል የሰው ገንዘብ ቢቀማ ብሎ ይተወ ምንም አያደርገው? ይሄ ከባድ ቅጣት ነው። የሆነች ነገር ሲያጠፋ ግን ወዲያው ቆንጠጥ ያደርግ። ቆንጠጥ ከተደረገ ቆም ብሎ ይቆምና ማሰግ ምን ይከተለዋል? ተውባ ይከተለዋል። ወደ አላህ መመለስ መጠገር፣ እዚህ የበለጠ ማንነቱን እንደገና የማደስ እድል ይሰጠዋል ማለት ነው። ሀታ ምን ይላሉ ዕለማዎቹ ሲቀጣው እንኳ አንድ ሰው ራሕማን በራሕማንነቱ ነው የሚቀጣው ይላሉ። ዱኒያ ላይ ራሱ አሁን የሆነ አይነት ነገር አጥፍቶ ሲቀጣ የአላህ እዝነት አለበት በዛ ውስጥ አሉ። የራሕማንነቱን ነው አላህ እዛ ጋር እያከመው ነው አሉ። ዒላጅ ነው ይህ ነገር። የሆነው ከአላህ ርቄ ነው ማለት ነው። ቆም ብሎ እንዲያስብ፣ ቆም ብሎ እንዲያስብ። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ፣ የቴሌግራም ኮሚኒቲ ያለን እዚያ ኮሚኒቲ ላይ የተለያዩ ቻሌንጆችን የአሊሞች ንግግሮች፣ እንዲሁም እዚህ ላይ የማይለቀቁ ቪዲዮዎች ይለቀቁበታል። ሊንኩን ኮመንት ላይ ያስቀምጥላችኋሉ። ገብታችሁ ፎሎ አድርጉ። ለቻናላችን አዲስ የሆናችሁ ሰዎች ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁን አጥሩ።